አሰላሙ አሌይኩም ወራህመቱላህ ወበረካቱ፣ ውድ የተከበራችሁ የቻናላችን ተከታታዮች እንዴት ናቸው? አልሐምዱሊላህ ረብል ዓለሚን ደህና ነን። ተመልካቻችን ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። እዚህ ዩትዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡም አሳብስታችሁ እንጻፉልን። ተመልካቻችን ዛሬም ይዤላችሁ የመጣሁት የአረቢያን መጅሊስ ቪዲዮ ነው ማለት ነው። እንግዲህ ሰሞኑን በጣም ስራ ቢዚ አድርጎናል፣ ማለት ነው ብዙ መጅሊሶችን ለቤተሰቦቻችን ለአረፋ መድረስ አለበት እየተባለን እንግዲህ ቪዲዮ ሳንሰራ ብዙ መጅሊሶችን እየላክን ነው። ብዙ መጅሊሶች አምልጧቸዋል ማለት ነው። እኔም ደግሞ በቻልኩት መጠን ያክል እየፈጠንኩኝ ለእናንተ ለማሳየት እየሞከርኩ ነው ማለት ነው። ተመልካቻችን ዛሬም እንግዲህ እንደምታዩት አሁን ራሱ ስራ ላይ እያለሁ ነው። እስኪ ሁለት አረቢያ መጅሊሶች አሉ። የእነሱም ቪዲዮ እንኳን ለስራ ብዬ ነው እንግዲህ አሁን ወደ ቪዲዮ የመጣሁት ማለት ነው። ዛሬ ይዤላቸው የመጣሁት አረቢያ መጅሊስ ሁለት አይነት ናቸው። ሁለቱም ባለ ሀያ ቲክነት ናቸው። ሁለቱም በጣም የሚያማምሩ አይነት ልብሶች ናቸው። አንደኛው የሚሄደው ወደ ባቲ ከተማ ነው። አንደኛው ወደ ደቡብ ወሎ የሚሄደው አረቢያ መጅሊስ ነው። አረቢያ መጅሊሶችን፣ የቤት እቃዎችን፣ ፈርኒቸር እቃዎችን ማዘዝ የምትፈልጉ እና ወንድሞቻችን በአካል መምጣት ከፈለጋችሁ አዲስ አበባ መርካቶ አንዋር መስጂድ ፊት ለፊት ዋጅዲ ህንጻ ላይ የሱቅ ቁጥር 228 ሁለተኛ ፎቅ ላይ ሁሴት ዩ ብላችሁ ከመጣችሁ ታገኙናላችሁ። በኦንላይን ማዘዝ የምትፈልጉ እህትና ወንድሞቻችን ደግሞ ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን ብታናግሩን እኛ ከለር እና ዲዛይን አስመርጠናችሁ ወይንም የመረጣችሁት ዲዛይን እና ከለር ካለ የእናንተን ምርጫ ተቀብለን ጥራቱን የጠበቀ እቃ ሰርተን የምትፈልጉትን አይነት እቃ እናስረክባችኋለን ማለት ነው። ተመልካቾቻችን አሁን ማሳያችሁ ወደ ደቡብ ወሎ የሚሄደውን አረቢያ መጅሊስ ነው መጀመሪያ ከዛ በመቀጠል ደግሞ ወደ ባቲ ከተማ የሚሄደውን አረቢያን መጅሊስ ነው ማለት ነው። ትራንስፖርት የሚገባበት ቦታ ሁሉ ገብተን እናደርስላችኋለን። ትራንስፖርት ካልገባ ደግሞ ትራንስፖርት እስከሚገባበት ድረስ መተን እናቀብላችኋለን ማለት ነው። ተመልካቾቻችን ስለዚህ ቪዲዮአችንን እስከ መጨረሻ ድረስ ተከታተሉ። በድጋሚ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው። አሳብ አስተያየታችሁን ጻፉልን። እሺ፣ ውድ ተመልካቾቻችን እንግዲህ ቅድም በነገርኳችሁ መሰረት ወደ ደቡብ ወሎ የሚሄደው የእህታችን አረቢያን መጅሊስ ይሄ የምታወት አረቢያን መጅሊስ ነው ማለት ነው። ይሄ ባለ 20 ቲክነስ ቦንድድ በቦንድድ የሚባለው ነው። ሰባት ሜትር ነው። ሁሌ እንደምላችሁ እኔ ቦታ ላይ እኔ በረንዳ ላይ የሚበቃው ለማንጠፍ ማለት ነው። ሰባት ሜትር ወይ ስምንት ሜትር ነው። ስለዚህ ዛሬ ያነጠፍ ነው የእህታችን አረቢያን መጅሊስ ሰባት ሜትር ነው። ቤቷም ሰባት ሜትር ነው። የተነጠፈውም ደግሞ ሰባት ሜትር ነው ማለት ነው። ሁሌ እንደምላችሁ ኮርነር ሁለት ሜትር ነው። ከኮርነር በኋላ ያለው ይሄ ሶስት ሜትር ነው። በዚህ በኩል ያለው ደግሞ አንድ ሁለት ሜትር ነው ማለት ነው። አንዱ ብቻውን ስለዚህ ሰባት ሜትር ነው። ከዛ ውጪ መከዳ በዶልፊን ከለር ብላ ነግራናለች። በዶልፊን የተሰራላት ሁሌ እንደምላችሁ የልብስ ከለር፣ የልብስ ዲዛይን ስትመርጡ ካስጠላችሁ የልብስ ከለሩ መቀየር ትችላላችሁ። ምክንያቱም የልብስ ከለሩን ለመቀየት ልብሱን ብቻ ለመቀየር ማለት ነው ተመልካቻችን እስከ 12 ሜትር ላለ ቤት ከ35000 እስከ ሰላ0ሺ ብር ድረስ ነው። ልብሱን ብቻ ለመቀየር የሚፈጀው ይሄ። ለስንት ካሬ ነው? ለ12 ሜትር ቤት ማለት ነው። ለምሳሌ የቤታችሁ ብዛቱ የአረቢያ መጅሊሱ 12 ሜትር ከሆነ የሱን 12 ሜትሩን ልብስ ለመቀየር ከ35000 እስከ 30000 ብር ነው የሚቀይረው። እሱ ደግሞ ልብሱ ሲቀየር ዋናው እንደነገርኳችሁ ከውስጥ ያለው ቦንድዱ ኦሪጂናል መሆን አለበት። ስለዚህ በቀላል ብር ልብሳችንን ከቀየርን በወንድዱ ጠንካራ መሆን አለበት። በወንድዳችን ጠንካራ መሆኑ ደግሞ ምስክርነቱን እኔ ላው ላይ የዘለልኩ አሳያችኋለሁ። ወደ ውስጥ የሚገባ የሚሰርግ በዛው የሚቀር አይነት አይደለም። በወንድዶቹ እንደምታዩት በጣም ጠንካራ ናቸው። ሁሉም ላይ የሄድኩም አሳያችሁ፣ ይሄ ሁሉም ጥንካሬው አንድ አይነት መሆኑ ላሳያችሁ ነው። አንድ ሜትርም የተቆረጠው እንደምታዩት ምንም ነገር ወደ ውስጥ የሚገባ የሚሰርግ ነገር የለውም። እንደምታውቁት ሁለት ሜትር የተቆረጠው እንደዛው ነው ማለት ነው። በአንድ ሜትርም ሆነ በሁለት ሜትርም በሜትር ከሰማንያም ጥንካሬው አንድ አይነት ነው ማለት ነው ተመልካቻችን። ስለዚህ እንዴት ያያችሁት ውበቱን አሳም መስጫው ላይ ሐሳባችሁን ስጡበት። እንደነገርኳችሁ ይሄ አረቢያ መጅሊስ በእህታችን ምርጫ ላይ የተሰራው ባለ ሃያ ቲክነስ ነው። ቤታችሁን ፈካ፣ ድምቅ አድርጉ ማለት ነው ተመልካቻችን። ማዘዝ የፈለጋችሁ እህትና ወንድሞቻችን ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን እንዲህ እምር ፍክት ያሉ አረቢያ ማጅሊሶችን ከአስር ቲክነስ ጀምሮ እስከ አርባ ቲክነስ ድረስ ማዘዝ ትችላላችሁ ማለት ነው ተመልካቻችን። አሁን ደግሞ እስኪ ወደ ባቲ የሚሄደውን አረቢያን መጅሊስ ባለ ሀያ ቲክነስ አንጥፍ አሳያችኋለሁ። ዋጋቸው አንድ አይነት ስለሆነ ባለ ሀያ ቲክነሱ ላይ ዋጋውን፣ የባቲው ላይ ዋጋውን ነግራችኋለሁ ማለት ነው ተመልካቻችን። አረቢያን መጅሊስ ስታዙን ደግሞ መሀከል ላይ ያለውን ቴብል በፍላጎታችሁ ነው። የቤታችሁ ልኬት ከአስር ሜትር በታች ከሆነ የእናንተን ፍላጎት ነው የምንጠይቀው። ከአስር ሜትር በላይ ከሆነ ደግሞ ፍላጎታችሁን አንጠይቅም እንሰራላችኋለን ማለት ነው። የዚህ ጀታችን ከአስር ሜትር በታች ነው። ቴብል አስፈልገኝም ብላ መካከል ላይ ያለው ቴብል አልተሰራላትም ማለት ነው ተመልካቻችን። አሁንም እስኪ ባለ ሀያቲክነሱ ወደ ባቲ የሚሄደውን አረቢያን መጅሊስ አንጥፈን እናሳያችኋለን። አሁንም ቪዲዮአችንን እስከ መጨረሻ ድረስ ተከታተሉ። ወደ ባቲ የሚሄደው ደግሞ በስሊቨር ከለር የተሰራው በሌላኛው ከለር የሚያምር አይነት ዲዛይን ደግሞ የምታዩት አረቢያን መጅሊስ ነው ማለት ነው ተመልካቻችን ውበቱን እንዴት አያችሁት? ዲዛይኑን ከለሩን እንዴት እንዳያችሁት፣ ይህንንም እንግዲህ የውበቱን ጉዳይ ሐሳብ መስጫው ላይ ሐሳባችሁን ስጡ ማለት ነው ተመልካቻችን። ይሄ እንግዲህ ካሁንም አንድ ወንድማችን ያዘ ዘይ ደግሞ ይሄንን አረቢያን መጅሊስ ማለት ነው የልብስ ምርጫው በሱ ነው። ስለዚህ ልብስ ከለሩን መረጠ። አሁን በፊት በሲሊቨር ከለር የተሰራ ሌላ መጅሊስ ሊቆይ ነበረ። ያ ልብሱን ስናጣ ብዙ ጊዜ እናንተ የምትመርጡት ልብስ አንድ ጊዜ አሁን ለምሳሌ ይሄ መጅሊስ ከተሰራበት መልሶ ነዶ ጨርቁ ያልቃል። ያ ጨርቅ መልሶ ላይ መጣ ይችላል። ስለዚህ እንደዛ መልሶ ካልመጣ እኛ ደግሞ ከዛ ጋር ተቀራራቢ የሆነ ልብስ መርጠን እንደገና እናስመረጣችኋለን ማለት ነው ተመልካቻችን። እዚህም ለወንድማችን ወንድማችን ያደረግነው ልክ እንደዛው ነው ማለት ነው። እሱ የመረጠው ጨርቅ ስላለቀ ከሱ ከመረጠው ጋር ተመሳሳይ የሆነ ልብስ ይሄንን ልብስ አስመረጥ ነው። ልብሱም ደግሞ ተመሳሳይ ነው። ይህ እዚህ ጋር የምታዩት ጨርቅ ተመልካቻችን እሱ የመረጠው አይነት ልብስ ነው። ይሄንኛው መቀመጫ ላይ ያለውና በጎን ያለው ጨርቅ ነው እሱ የመረጠው ያልሆነለት ማለት ነው። ግን እንደምታዩት በጣም ነው የሚያምረው። እሱ የፈለገውን በሲሊቨር እንደዚ አይነት ከለር ነበረ ተመልካቻችን፣ ስለዚህ በእንደዚ አይነት መልኩ ተሰርቶታል። የአሰራሩ ጉዳይ ደግሞ ይሄንን ነው፣ እሱ ራሱ የመረጠው በዚህ አይነት ዲዛይን ነው። ዲዛይኑን ራሱ የመረጠው ማለት ነው ተመልካቻችን። እኔ ሁል ጊዜ እንደምለው አረቢያን መጅሊስ ቦንድድ በቦንድድ ልብሱ የሁሉም አይነት በማንኛውም አይነት ከተሰራ ቦንድድ በቦንድድ ልብሱ ይወልቃል ማለት ነው፣ በቀላሉ ይወልቃል። ይሄ የምታዩት አረቢያን መጅሊስ ደግሞ ከቦንድድ በቦንድዶች ውስጥ በጣም በቀላሉ ልብሱ የሚወርቀው መጅሊስ ይሄ የምታዩት መጅሊስ ነው ማለት ነው። ልብሱ ለማውለቅ በጣም በጣም ቀላል ነው ለማውለቅ ማለት ነው። ምክንያቱም እንደምታዩት እዚህ ድጋፉ ላይ ቅርጽ የለውም። ስለዚህ እዚህ ድጋፉ ላይ ቅርጽ ከሌለው ልብሱን የሚይዘው የሚያዳግተው ነገር የለም። ስለዚህ ከባለ ቅርጹ የበለጠ ይህንኛው የምታዩት አረቢያን መጅሊስ። ልብሱ ለማውለቅ በጣም ቀላል ነው ማለት ነው፣ ተመልካቻችን ስለዚህ እስኪ ተመልከቱት። ውበቱን ከአስር ስንት እንደምትሰጡት እንደምሰጡት ሐሳብ መስጫ ላይ ሐሳባቸውን ስጡን፣ ማለት ነው ተመልካቻችን። ቅድምም በነገርኳችሁ መልኩ አረቢያን መጅሊስኛ ጋር ስታዙ የልብስ ከለሩ መቀየር ትችላላችሁ። በፈለጋችሁ በሰዓት መቀየር የማይቻለው ቦንድዱ ነው ማለት ነው። ብዙ ዋጋም የሚገዛ ብዙ ብርም የሚከፈልበት ቦንድዱ ነው። ስለዚህ የቦንድዶቻችን ጥራት ደግሞ ምንም አይነት እከን የለባቸውም። ወደ ውስጥ የሚገባ የሚሰርግ፣ ውስጡ ላይ ደግሞ የተለየ ነገር አብሮ የተሰራ የሚንቃቃ የሚጮህ ነገር የለውም። ንጹሕ ቦንድዶች ናቸው ማለት ነው ተመልካቻችን ላው ላይ ሁሉም ላይ የማሳያቸውም የጥንካሬውን አይነት ላሳያችሁ ነው ማለት ነው። ተመልካቻችን እንደምታዩት ምንም አይነት ወደታች ሰርጎ የሚገባ የሚንቋቋ ምንም የሚሆነው ነገር የለም ማለት ነው። ሌላው ነገር ይሄ የዶልፊን ቅርጽ ነው፣ ቅድምም ባሳየኋችሁ አይነት ነው። ይሄም ደግሞ የወንድማችን እንደዛው ነው። የፈለገው በዶልፊን ቅርጽ እንዲሰራለት አዞን ነው በዶልፊን ቅርጽ ነው የተሰራለት መከዳው ማለት ነው። ተመልካቻችን ከዛ በተረፈ መሀከል ላይ ደግሞ ቅድም ቴብል የሌለው ነበር ያሳየኋችሁ። ቴብል ደግሞ እንደነገርኳችሁ በእናንተ ምርጫ ነው። ከአስር ሜትር በታች ከሆነ ይሰራልኝ አይሰራልኝ ማለት ትችላላችሁ። ይሰራልኝ ካላችሁ በፈለጋችሁት አይነት ቴብል 4500 ብር የመሀከለኛው ቴብል ይሰራላችኋል። ኧረ አልፈልግም ካላችሁ ደግሞ መሀከል ላይ ያለውን ቴብል ትተውታላችሁ። ከአስር ሜትር በላይ ከሆነ ደግሞ እኛ በነፃ ሰርተን እናስረክባችኋለን ማለት ነው በፈለጋችሁት አይነት ቴብል መርጣችሁ። ስለዚህ ወንድማችን ቴብል እንደምታዩት ይሄ መሀከል ላይ ያለው ነው ማለት ነው ተመልካቻችን። አሁን ሰዓት ላይ አረቢያን መጅሊስ ቦንድድ በቦንድድ ባለ ሀያ ቲክነስ በሜትር ስንት ብር እንደሆነ የሱ ዋጋ ነው የቀራችሁ ማለት ነው። እና አሁን አይዋጋው ሜትር ባለ ሀያ ቲክነስ ቦንድድ በቦንድድ አሁን አይዋጋው እኛ ጋር የሚሸጠው ከዛ በፊት ማዘዝ አስባችኋል ለማዘዝ እንዴት ነው የምናገኛችሁ ብላችሁ አስባችኋል በአካል መምጣት ከፈለጋችሁ አዲስ አበባ መርካቶ አኗር መስጂድ ፊት ለፊት ዋጅዲ ህንፃ ላይ ሁለተኛ ፎቅ የሱቁ ቁጥር ሁለት መቶ ሀያ ስምንት ላይ እኛን ታገኙናላችሁ ወይንም ደግሞ ከሚሴ ሁስት ሲቲው ብላችሁ ከደወላችሁልን እኛን ታገኛላችሁ ማለት ነው እዚህ ቦታ ላይ ሌላው በኦንላይን ደግሞ ማዘዝ የምትፈልጉ እህትና ወንድሞቻችን፣ ከምትመጡት በላይ ትኩረት ሰጥተን አማናችሁን ተቀብለን ጥራቱን የጠበቀ ቀን ሰራላችኋለን። ቁጥራችን ከስር ይገኛል። በዋትሳፕ እና በኢሞ ቁጥራችን አናግሩ ማለት ነው፣ ተመልካቻችን። ስለዚህ ቦንድድ በቦንድድ ባለ ቲክነስ ቅድም የሚያሳያችሁ አሁን የሚያሳያችሁ በሜትር ይሄ የምታዩት ለምሳሌ ሁለት ሜትር ነው። አንድ ሜትር ከነ መከዳው ማለት ነው አንዱ ሜትር በሜትር አሁን አይዋጋው ዘጠኝ ሺህ ብር ነው። አንድ ሜትር ማለት እንግዲህ ከዚህ ግማሹ ነው ማለት ነው። ይሄ የምታወጥ ሁለት ሜትር ነው። ስለዚህ ሁለት ሜትር የሚሆነው አስራ ስምንት ሺህ ብር ነው ማለት ነው። መከዳ ደግሞ በአካፋይ ነው የሚደረገው እንደምታወት። አሁን ይሄ ዝጋር ያነጠፍ ነው ስምንት ሜትር ነው የምታወት፣ አረቢያን መጅልስ ስምንት ሜትር ነው። ቅድም 7 ሜትር ነበር ያነጠፉት፣ አሁን ስምት ሜትር ነው። ከዚ ሜትር በዛ ጋር ሌላ ቀጥ ያያለው ማለት ነው። ስለዚህ መከዳ የሚደረገው በአካፋይ ነው። ዳር ላይ ይደረጋል። እዚ ጋር የማይከታተሉ በቦታ ላይ እንደዛው አንድ ይደረጋል ማለት ነው። መከታታያቸው ላይ አሁንም ዳር መዝጊያው ላይ ይደረግበታል ማለት ነው። ስለዚህ ለዛ ላይ ይችላል። አረቢያን ታረቢያ ሁለት አይነት አረቢያን ማለት ዲዛይኖቻቸው የሚያምር የተለያየ ሁለት ሀገር የሚሄዱ አረቢያ መጅሊሶች ናቸው ማለት ነው። ተመልካቻችን እንደወደዳችሁ ተስፋ አለኝ። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ሰላም ያርግልን። አላህ አገራችንን ሰላም ያድርግልን። ባላችሁበት በዓለም ዳርቻ አላህ ሰላም ያድርጋችሁ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።